ሀይ ሚሻ አልተቻለችም አልተቻለችም ዛሬ በጣም የሚያዝናና ቪዲዮ ነው የለቀቁት እንግዲህ ሀይሚ እና ብሩክ ሀይሚ ያው ዛሬ የብሩክን ጸጉር ካላቸው ካላጨው ቆራርጭ መላጣ ካላስመሰልኩት ብላ እንግዲህ ቆርጣ ተነስታለች እንደምታዩት እንግዲህ እሱ የተዘጋጀለትን አያቅም ጠርተው መጣ እሷን እያት ምን እንደያዘች ግን ቢመለጥ ያምርበታል መላጣ ሰው ደስ ይላል አይደል ብሩክማ የሆነ ሰዓት ላይ መቆረጥ መመለጥ አለበት ይሄን ነገር ማለት ነው። እንደውም ብዙዎች አሁን ፋሽን አድርገው እንት ላይ ካያችሁ ማለት ነው ዩቲዩብ ላይ ጓደኛ ማቾች እርስ በርሳቸው በመቀስ እየተመላለጡ ይገኛሉ። እና ሀይሚ በጣም ያዝናናችሁኝ። በቃ ማለት እንደዚህ አይነት ቪዲዮ ነው የናፈቀን። በመጀመሪያ ለድምጽ ይቅርታ አድርጉልኝ። ያው ቴንሽ ጉንፋን ነው። እና ሀይሚና ቡራ ምን ላይ ናቸው? አረ ደስ ይላል። የእውነት የምሬ ነው። ይሄንን ቀን ያሳየን ጥሩ ነው ይመስገን ፈጣሪ። ለመሰላችሁ በጣም በብዙ ወጣ ውረዶች ውስብስብ የሆነ ነገር እንደ ድሮ አይደሉም። አሁን ማለት የሆነ ቅሬታ አለ ብቻ ከተመልካችም ከሀይሚም ከቡራም የሆነ ነገር አለና፣ ግን ወደ ነበሩበት እንዲህ ተመልሰው እየተዝናኑ ጭቅጭቅ፣ ክርክር የለበት ጸቤል የለበት ቪዲዮ ሲለቁ እኔ ደስ ይለኛል። በቃ ማለት ጸጉሯን የሚያበላሸው የሚከራከሩበት የሆነ የሚጨቃጨቁበት የእውነት ሳይሆን የቀልድ እሱ ነገር በጣም ይናፍቅ ነበረና እንደ አዲስ ሀይሚ ተንኮለኛ ናት። ተንኮሏ በጣም በቃ እንዴት ልበላችሁ? እኔ አሁን ይሄ ሀሳብ ኬት እንደመጣለት ስራብላይ ዳሱ ገዝታ እየመጠቅ መላጫው ወይኔ ግን እንዲህ ቢመለጥ እንደምታየት ፎቶ ላይ ማለት ነው። እና ሲመጣ ደግሞ አቅም ቢኖራት ግን ግን እንትን ማድረግ ነበረባት ወይ ከተኛበት ከተኛበት ደግሞ ኬት ታገኘዋለች ግን የሆነ ሰዓት ላይ ብቻ ሳያቅ ከጸጉር የሆን ነገር ላንሳልም ምናምን ብላ ግማሹን ብትቆርጥ በይ ከዛ በኋላ ራሱ ያስተካክሎ ነበረ ግን ጸጉሩ በጣም ብዙ ነው ረዥም ነው በጣም ውሃ ውስጥ ገብታ አይታችኋታል በጣም አድጓል ረዥም ነው ምናምን ነገር ግን ቆርጦት አያቅምና ያምርበታል አያስጠላም እና የእሷን ጸጉር እያበላሽ ሲያስቸግራት እሷ ደግሞ የእሱን ጸጉር ለመቁረጥ ተዘጋጅታ ነው የመጣችው። ኤኒዌይስ ግን ብሩክ አስቆኛል ማለት ነው። ሀይሚን እንዳልፈነክትሽ ምናም ብሎ ድንጋይ ሲይዝ ና ማለት የሆነ መግረፍ ያንጨስ ያ ቢገርፋ ታስተባችታል። የሆነ ታናሽና ታላቅ ነው የሚመስሉት። የምር አይታችኋቸዋላ፣ ዝም ብላቸው አስተውሏቸው። የሆነ እንደዚህ የሚዋደዱ የሚፋቀሩ ምናም ሳይሆን የሆነ አላ ታናሽና ታላቅ ልክ እንደ ሀይሚና እንደ አብርሽ እንደ ኤፍሬም እንደ እህትና ወንድም ነው እንጂ የሚመስሉት። የሆነ ብቻ በአድ አይመስሉም። በአድ ስላችሁ በስጋ ዝምድና ያላችሁ አይመስሉም። የሌላ ምንድነው የሚባለው? ብቻ ዘመድ አይደሉማ። ይወደዳሉ ይፋቀራሉ እንጂ ግን እንደ እህትና እንደ ወንድም ነው አክት የሚያደርጉትና፣ ደስ ይላል። እንደ ዜት ነጻነት ነው። ጥሩ ማለት ነው። በፍቅር ውስጥ ነጻነት ከምንም በላይ በቃ፣ ከምትወዱት ሰው ጋር በነጻነት መዋል፣ በነጻነት ማውራት፣ በነጻነት መራመድ፣ በነጻነት ጥሩ ነገር ማድረግ፣ በቃ ደስ ይላልና ሀይሚና ቦራ እየቀጠሉበት ነው። ይሄን ደስታችሁን ማንም አይውሰድባችሁ፣ ከየትም አይጥፋ፣ ከየትም አይደበቅ፣ ሁሌም ደስተኛ እንዲሆን ነው የምመኝላችሁና ሀይሚ ግን በጣም ያሳቀጭኝ፣ የምሬ ነው የምላችሁ። ሊደባደቡ ደግሞ አቅም እንዳለው ሰውስ አስባችሁታል? ከብሩክ እጅ እጇ ገብቶ ማለት ከዛ እሱ ነጥቀው ምናም ሂዳ ጸጉሩ ልትቆርጥ ማለት የማይቻለውን አንበሳ ውስጥ የገባ ምንድነው የሚባለው እንደዛ እኮ ነው እኔ ቀጫጫ ግን ቅጥነቷ ውበቷ ነው በስማ አሁን ደግሞ በጣም እየዘነጠች እያመረባት ነው እና ይመቻችሁ በጣም የሚገርመኝን ነገር ልንገራችሁ ከብሩክ አንደኛው ማለት ነው ብሩክ እንግዲህ ቀለለችኝ ብሎ ማለት ሁሌንም ያንጠለጥላት ጠልጥሎን ጠልጥሎ ነው ይዛት የሚሄደውና ደስ ይላሉ እኔ እንጃ ብቻ ቅጥነት ለካ ለዚህ የሚጠቅማል እያልኩ ነበር። ትንሽ ቦታ እኳ ያለ የሚወስዳት አንዴ ያዝላታል አንዴ ያቅፋታል አንዴ ያንጠለጥ ትከሻው ላይ ምናምን የሆነ ሳለ እንዲሁም ከራሱ ላይ ራሱ ቆማ ብትሄድ ማለት ነው ምንም አይመስለው፣ ምክንያቱም አይም እየቀጫጫናት ና። ይመቻቹ። ይሄ ነገር ነበር የናፈቀን የእውነት በተለይ የቡታ ጅራ ልጆች ማለት ነው ወጣው ነበረ ማለት በጣም በቃ ቀድሞ ከሁሉ ሰው የታወቁ ምናምን እነሱ ናቸው የሆነ ቡታ ጅራንም ያሳወቋት እነሱ ናቸው እና የሆነ ሰዓት ላይ ግን አንዱ ሲጣላል ሌላኛውም ይጣላል፣ አንዱ ሲጨቀጨቅ አንደኛው ይጨቀጨቃል። የሆነ ሰዓት ላይ በቃ የሆነ ፍቅር ምንድን ነው የሆነ ትርጉም ያጣ ነገር ይሆናል እና ከእናንተ ብዙ ነገሮችን ተምረናል። እውነት ለመናገር ና ዱሮ የነበራቸው ደጋፊ እውነት ለመናገር አሁን ላይ ብዙ አይደለም። ለምን ሰው አንዳንዴ አሰልች ነገር ሲለቀቅ ምናምን ያስጠለዋል። በቃ የነበራችሁን እምነት ተሸራሽሩትና የነበራችሁን ፍቅር እየቀነሰ ምናምን ነው የሚሄደው እና ሀይሚ ቡራ አላውቅ የነበረው ነገር ያስጠላ ነበር። ብዙ ነገሮች አሳልፋችኋል፣ መጣችኋል፣ ምናምን። አሁን ላይ ግን ጥሩ ሁኔታ ላይ ነው ያላችሁት። በቅርቡ እንደነገርኳችሁ ሀይሚና ቡራ ዱባይ ይሄዳሉ። በጣም የሆነ ከአድናቂዎቻቸው ራሱ የተዘጋጀላቸው የሚገርም የሚገርም የመዝናኛ ቦታ እና የሚገርም ስጦታ እንዳለ ነው የሰማሁት እና የሚገርም ሰርፕራይዝ እንዳላቸው ነው የሰማሁት። ሀይሚ ቡራ እንግዲህ ቡራ እንኳን ከዚህ በፊት ሂዶ አይታችሁታል። በጣም ጥሩ ጊዜ አሳልፎ ነው የመጣው። የተቀረጹ ቪዲዮ ሳይሆን ያልተቀረጹ ብዙ ነገሮች አሉ። አሳልፏቸው የመጣ ብዙ መዝናኛ ቦታዎች፣ ብዙ ልጆችን ራሱ አግኝቷል። ብዙ አድናቂዎቹ ነበሩ እና አሁን ለሁለተኛ ጊዜ ነው የሚሄደው ከሀይሚ ጋር ሲሆን ደግሞ የሚያሳልፉትን ጊዜ አስቡትና፣ የሚዋደድ ሰው እንደግፍ፣ በቃ የሚፋቀድ ሰው እንደግፍ። አለንላችሁን በላቸውና፣ አንዳንድ ሰዎች አላችሁ ቢያጠፉም ትክክል ቢሆኑም ቢሳሳቱም በቃ አይዟችሁ የምትሏቸው ሰዎች አንዳንዶቻችሁ ደግሞ ስህተታቸውን ፈልጋችሁ ለቅማችሁ በቃ እነሱን ለመተቸት፣ እነሱን ዝቅ ለማድረግ፣ እነሱን ለማጣላት፣ እነሱን ለማበጣበጥ የምትጥሩ ልጆች አላችሁና ለእናንተ ልቦና ይስጣችሁ ነው ምለው። ግን ከመጀመሪያ ጀምሮ እስካሁኑ ሰዓትና ደቂቃ ድረስ ሀይሚ ቦራ፣ ሀይሚ ቦራ፣ ጨረቃዎች እያላችሁ ከጎናቸው ያልተለያችሁ ሰዎች ደስታቸውም ያስደስታችሁ ሲያዝኑ የምታዝኑ ሰዎች አላችሁ። ልክ እንደ እኔ ትክክለኛ ደጋፊ የሆናችሁ ትክክለኛ አድናቂ የሆናችሁ ና ቡራም ሲያጠፋ በግል እየሰደባቸው፣ እየተቆጣችሁ ሀይሚም እንደዛው ስታጠፋ እየተቆጣችሁ እየመከራችሁ የምትሄዱ ብዙ ሰዎች አላችሁ። አንዳንዶቻችሁ እኔ ሀይሚ አጥፍታ ለምን አጠፋች? ይሄ ነገር መሆን የለበትም፣ አቁሚ ምክንያቱም ነገ ከነገ ወዲያ ህይወትሽ እንደዚህ ይሆናል ብዬ ካለኝ ልምድ ከህይወት አንጻር ያው የግድ ኑሯችሁ አይደለም ፍቅርን የምታውቁት ሰው እንታ ያላችሁ በቃ በዙሪያችሁ በአካባቢያችሁ በሰፈራችሁ ቤታችሁ ውስጥ አላችሁ። እና ያንን ነገር ስመክር አንዳንዶቻችሁ ደስ አይላችሁም። እንዴ እንደዚህ ምናም ብላችሁ ታሽቀብጣላችሁ። ለእሷ የምትወዱ መስላችሁ፣ ግን ያጠፉትን ያጠፍታችኋል ማለት ደግሞ ተገቢ ነው ብዬ ነው ማስበው። እና ኤኒዌይስ፣ ብሩክ ሀይሚ አሁን ላይ ያሉበት ሁኔታ በጣም ደስ የሚል ነገር ነው ከጀርባ የሰማቸው ኢንፎርሜሽኖች አሉ፣ ግን እንደነገርኳችሁ ነው። በቃ ሀይሚና ቡራ አንድ ከሆኑ ማንም ሌላ ያያቸው አይችልምና፣ ትናንትና የተፈጠረው ነገር ብሩክ አቃጥሎኛል፣ ስለዚህ በጣም ስላናደደኝ ጸጉሩን ቆራርጬ ነው የምጥለት መላጣር ማስመስለው ብላ ነበር። ስትጠባበቀው የነበረ ግን ብሩኬ ያዋቀማሉ ታውቃላችሁ። ከሀይሚ የበለጠና ጭራሽ እንኳን ጸጉሯን ጸጉሩን ሊቆረጥ ይቅርና ማለት ነው ገርፎ ገርፎ ነው ላቃት እና ፍቅራችሁ ደስ ይላል። በመሃላችሁ ንፋስ ራሱ አይግባ። ሶስተኛ ሰው ከሌለ ሲጀመር ሰላም ናችሁ። የምር የሚያስጠላው ምንድ ነው? ሶስተኛ ሰው አራተኛ ሰው የሚባል ሲመጣ ነው። እና ለዚህ ደግሞ ክፍተትና ቦታ መስጠት የለባችሁም። ግን ብሩክ ይመለጥ የምትሉ ሰዎች እስኪ በላይክ የምር ነው ተመልጣ እንቀንባየ ነው ወንዶችን የሲመለጠው ጣም ያዝናኒ ሳውዲ በነበርኩበት ጊዜ ማለት ነው፣ ጸጉራቸውን የሆነ ሳምንት ላይ ወንዶች ዝም ብሎ ይመለጡታል። እግዚአብሔር እና በጣም ያስቁ ነበረ። ለምን እንደሆነ አልገባኝም። ወይ የሆነ ቦታ ሲሄዱ ብቻ የሆነ ጊዜ ላይ ይመለጣሉ። የሚያምር ጸጉራቸው ጭንቅላታቸው ታውቃላችኋ፣ ብዙ አያምርም በጸጉር ነው የሚሸፍን። ግን ሲመለጡት በጣም ነው የሚያዝናኑኝ። አንድ ሳምንት ነው ምስቅባቸው በቃ እስኪበቅል ድረስ እና ብሩክ ይመለጥ የምትሉ በላይክ ይህን ጸጉሩን ይመለጠው። አይም በቃ መላጣውን እንዲዳበስ ዳበስ እያደረገች እንግዲህ ብቻ አሪፍ ቪዲዮ ነበረ። ሲያዝናኑ ነበር፣ የምር በጣም ነው የተዝናናት። ኤኒዌይስ አብራችሁ ስለነበራቸው አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። የኔ ምርጦች ከዚህም በላይ እንግዲህ እናድጋለን፣ ከፍ እንላለን። ሀይሚና ቡራ ፍቅራቸውን ያብዛው። ቪዲዮ አላበዛባችሁም። በሌላ ቪዲዮ እንገናኛለን። ቻው